ተዋሕደውና ተግባብተው የሚሰሩት ስራ ከፍተኛ ትርጉም የሚሰጠው መሆኑ የጥራት ቀን ስናከብር ሀገራችን በተሻለ ቁመናና ስታንዳርድ ላይ ነች ማለት ቢቻልም ቀሪ ስራዎች የዛም ያልገዘፉ መሆናቸውን ማስታወስ ተጠባቂ ይሆናል። ሰርተን ያልጨረስናቸው ስታንዳርድ አዘጋጅተን ያላጸደቅናቸው በጣም ብዙ ለኢትዮጵያ አሁና የኢኮኖሚ አስፈላጊና አንገብጋቢ የሆኑ ጉዳዮች ዛሬም ጠረጴዛዎቻችን ላይ ይገኛሉ። አስገዳጅ ኢትዮጵያ ደረጃዎች የማዘጋጀት የማጸደቅ አስገዳጅ ያልሆኑትን ለልምምድ በሚሆን ደረጃ ወደ ስታንዳርድ ወደ አስገዳጅነት እንዲያድጉ የማድረግ ስራ ከፍተኛ ርብርብ የሚጠይቅ ስራ ነው የሚሆን። አንዳንድ ጊዜ የጥራት ጉዳይ ለጥራት ተቋማት ብቻ የሚሰጥ መስሎ የሚሰማን በጣም ብዙዎች ነው። ጥራት ከእያንዳንዱ ሀውስሆልድ የሚነሳ ጉዳይና እሳቤ እንጂ ጥራት በሉ አደረጋጅ ተቋማት ራይትና ኤክስ የሚደረግ ሂደት አይደለም። ጥራት በሁሉ መንግስት ተቋማት አጀንዳ መሆን መቻል አለበት። ጥራት የተወዳዳሪነታችን እና የነገ የምናስባት ኢትዮጵያ፣ የበለጸገች ኢትዮጵያ የመፍጠር እና የማዋለድ ሂደት ዋነኛው አስኳል ጉዳይ መሆኑን በመረዳት ማምረት ብቻ በቂ ያልሆነበት ጊዜ ላይ እንገኛለን። በጥራት ማምረት የሚባለው ጉዳይ የመጀመሪያው ረድፍ ይዛል። በብዛት ማምረት፣ በጥራት ማምረት የዓለም ገበያ በሚፈልገው ጥራት ልክ ማምረት የሚባሉ ጉዳዮች በሞራል በሞቅታ የምንናገረው ንግግር ብቻ ሳይሆን በዝግጅት አስበን አቅደን በምንሰራቸው የጥራት ማስጠበቅ ተግባራት የሚከናወኑ መሆኑን ታሳቢ አድርጎ ከፍተኛ ስራ መስራት ይጠበቅብናል።